ይህ አዋዜ ሰበር ነው። ሐማስ ለሁለት ወር በሚጸና ተኩስ አቁም ስምምነት ለውጥ እጁ ላይ ካሉት እስራኤላውያን ታጋቾች ገሚሱን ለመልቀቅና ከሙታን መካከል ደግሞ ቁጥራቸው በውል ያልተገለጸ አስከሬን ለመስጠት መስማማቱን ስካይ ኒውስ አረቢያ ዘገበ። ባልተረጋገጠው በዚህ ዘገባ መሠረት ሐማስ በሁለት ወራት የተኩስ አቁም ጊዜ ውስጥ ጦርነቱን በዘለቄታው የሚያቆም ድርድር እንደሚካሄድ አሜሪካ ዋስትና እንድትሰጠው እየጠየቀ ነው። ቢቢሲ እንደገለጸው ደግሞ ትናንት ኳታር ውስጥ አዲስ ድርድሮች ከተካሄዱ በኋላም በቀረበው አዲስ የተኩስ አቁም ውል መሠረት ሐማስ ተጨማሪ ታጋቾችን ለመፍታት ሐሳብ አቅርቧል። የትናንቱ የኳታር ድርድር የተካሄደው የእስራኤል ጦር ጋዛ ውስጥ አዲስ ከፍተኛ ማጥቃት ከከፈተ ሰዓታት በኋላ ነው። አንድ ፍልስጤማዊ ምንጭ ለቢቢሲ እንደነገሩት ሐማስ በ60 ቀናት የተኩስ አቁም ለውጥ ዘጠኝ ታጋቾችን ለመፍታትና እስራኤል ደግሞ ፍልስጤማውያን እስረኞችን እንድትፈታ ተስማምቷል። አዲሱ የተኩስ አቁም ውል በየቀኑ አራት መቶ የእርዳታ እህልና ሌሎች አቅርቦቶችን የያዙ የጭነት መኪናዎች እንዲገቡና ሕክምና የሚያስፈልጋቸው ነዋሪዎች ከጋዛ ወጥተው እንዲታከሙ ይፈቅዳል። እስራኤል በበኩሏ በሐማስ እጅ ታግተው የሚገኙ ዜጎቿም በሕይወት የመኖራቸው ማረጋገጫና ዝርዝር መረጃዎች እንዲሰጧ ጠይቃለች። አዲስ የተኩስ አቁም ድርድር በመካሄድ ላይ ያለው በኳታር ዶሃ በአሜሪካና በኳታር አደራዳሪዎች አመካኝነት ሲሆን የተጀመረውም ትናንት ከሰዓት በኋላ መሆኑ ታውቋል። እስራኤል ለቀረበው ለዚህ አዲስ ሐሳብ ምላሿን ገና በይፋ አልገለጸችም። ይሁን እንጂ ጦሯን ከጋዛ እንደማታስወጥ ወይም ጦርነቱን ለማክተም እንደማትፈቅድ ከድርድሩ በፊት ተናግራለች። አዲሱ ውልም እስራኤል ጦርነቱን በቋሚነት እንድታከትመም ሆነም ጦሯን ጠቅላ እንድታስወጣ የማያካትት መሆኑን መረዳቱን ቢቢሲ ዘግቧል። የእስራኤል ጦር የጌዲዮን ሰረገላዎች ሲል የሰየመውን ዘመቻም ትናንት ጠዋት መጀመሩን አስታውቋል። ካለፈው ሐሙስ ጀምሮ 300 ሰዎች መገደላቸውን የነፍስ አድን ሠራተኞች አስታውቀዋል። ሰዎቹ የተገደሉት በሰሜንና ደቡብ ጋዛ ውስጥ በሚገኙ ሆስፒታሎችና የስደተኛ ሰፈሮች ጭምር መሆኑ ታውቋል። ባለፈው ለሁለት ወራት ጊዜ የጸናው የተኩስ አቁም ስምምነትን መፍረስ ተከትለውም እስራኤል ከማርች 18 በኢትዮጵያ መጋቢት 9 ቀን ጀምሮም ጦርነቱን ከቀጠለች አንስቶ ሺዎች ተገድለዋል። እስራኤል የምግብና ሌሎች አቅርቦቶች ወደ ግዛትቱ እንዳይገቡ በጣለችው አስር ሳምንታት የዘለቀ እገዳ ምክንያት የጋዛ አሳሳቢ ሰብአዊ ሁኔታ በእጅጉ መክፋቱንና መባባሱን የእርዳታ ድርጅቶች ይናገራሉ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚያዝያ ወር የመጨረሻ ሳምንት በሰጡት መግለጫ ውጊያውን በማስፋፋት የጋዛን ሰፋ ያለ ግዛት በመያዝና በመቆጣጠር ነዋሪውንም ወደ ደቡባዊ የግዛቱ ክፍል እንዲሄድ በማድረግ ሐማስን ለማውደም ቃል ገብተዋል። ጋዛ ውስጥ የምትገኝ ጋዳ አልካወርድ የተሰኘች የቢቢሲ ዘጋቢ ለቢቢሲ ኒውስ አወር ፕሮግራም ስትናገር በግዛት ውስጥ ብዙ የአየር ድብደባዎች፣ የመድፍ ድብደባዎች፣ የሰው አልባ ጥቃቶች፣ ተኩሶችና ፍንዳታዎች በሰሜንና በምስራቅ በኩል እያስተጋቡ ነበር ብላለች። ሁኔታውን አስፈሪና አስከፊ ስትል ገልጻለች። ባለው የምግብ እጥረትና ውድነት የተነሳ ቤተሰቧ በቀን አንድ ጊዜ ብቻ እንደሚበላ አስታውቃለች። እስራኤልንም እህልን ወይም ምግብን እንደ ጦር መሣሪያ ተጠቅማበታለች ስትል ወንጅላለች። የተባበሩት መንግሥታት ባለሥልጣኖችም በቅርብ ሳምንታት የጋዜጠኛዋን ዐይነት ውንጀላዎች አስተጋብተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ጋዛ ውስጥ ብዙ ሰዎች እየተራቡ ነው ሲሉ መግለጻቸው ይታወቃል ኢሳያስ እንግዲህ ዘገባው ይሄ አሁን የሰማው ነው ጋዛ ውስጥ ባለው ሁኔታ አስተያየት ባልሰጥ ነው የምወደው በግሌ ነገር ግን በጥቅል ማለት የሚቻለው ምክንያቱ ምንም ይሁን ምን የሰው ልጆች ስቃይ ግን መቋጫ አላገኝም እና ማለት የሚቻለው እንዳልኩህ የሰዎች አይወስኑም ህይወታቸውን እና በዜጎች አሉ በዜጎች ላይ ምን እንደሚሆን የሚወስኑት የፖለቲካ ኃይሎች ናቸው። ስለዚህ የዓለም አካሄድና አሰራር ነው፣ በቃ ስለዚህ፣ ከዚህ የተለየ ሁኔታ እዛም የለም። ለምሳሌ ሐማስ በእስራኤል በኩል የተጠየቀውን ለማድረግ ፈቃደኛ አልሆነም። በአጭሩ ሐማስ ላይ አሁን በእስራኤል በኩል ያለው ግፊት ራስን አክስም ነው። ራስን አክስምና ከጋዛ ጥፋ ነው። ሐማስ ደግሞ እና አላደርግም ነው። እንደ ተዋጊም እንደ አስተዳዳሪም አልጥፋም ነው። ያ ካልሆነ ታጋቾቹን አልለቅም ነው። ታጋቾቹን የማትለቅም ከሆነ ደግሞ ውጊያውን እስከ መጨረሻ አንተ እስክጠፋ ድረስ ቀጥላለሁ፣ ይህን በማድረግም ታጋቾቼን ነፃወጣለሁ የሚል ነው። የእስራኤል አቋም ይሄ ነው። መሰረታዊው በሐማስና በእስራኤል መካከል ያለው ይሄ ነው ዓለም። ሐማስ ለ10 ሳምንታት ያክል የምግብ የሚገባበት ሁኔታዎች ባልተፈቀዱበት ጊዜ ድርድር አላነሳም። አሁን በቀጥታ ወደ ጦርነት ሲመጣ ነው ድርድሩን ያነሳውና ይሄ አሁን ከህዝቡ ጋር ያለው ግንኙነት እንዲላላ አያደርገውም ወይ? ሌላው ደግሞ መጠየቅ የምፈልገው ሐማስ እንግዲህ ከእስራኤል የያዛቸው ያገታቸው ሰዎች አሉ። እነሱስ በሚፈልገው መንገድ ውጤት አመጡለት ወይ? ከጊዜ ወደ ጊዜ ይሄ ሐሳብ እየተሸረሸረ አልሄደም ወይ? ኑ አሁን ዜናው ላይ እንደሰማኸው ዜናው ላይ ጦሯንም አታወጣም። ጦርነቱን በዘላቂነት አታከትም። ውጊያ ነው የማይኖረው፣ የሁለት ወራት የተኩስ አቁም ይኖራል። የተኩስ አቁም ሲኖር ውጊያ አይኖርም ማለት ነው፣ ተኩስ አይኖርም ማለት ነው። ነገር ግን የእስራኤል ጦር ይቆያል ባለበት እና ጦርነቱም አልቆመም ማለት ነው። ማለት ይሄ ከሁለት ወር በኋላ ጦርነቱ ሊያገረሽ ይችላል ማለት ነው። ስለዚህ አሁን ይህ ጦርነት እንዳያገረሽ በዚህ የሁለት ወር የተኩስ አቁም ጊዜ ውስጥ ጦርነቱን በዘላቂነት የሚያከትም ስምምነት እንዲደረስ ሐማስ አሜሪካ ዋስትና እንድትሰጠው ጠይቋል። ስለዚህ ምን ማለት ነው? እንግዲህ ጦርነቱን ለማክተም በዘላቂነት ለማክተም እና የእስራኤል ጦር ከዛ እንዲወጣ ለማድረግ በእስራኤል በኩል ያለ አቋም ሐማስ መጥፋት አለበት ነው እንደ ተዋጊም እንደ አስተዳዳሪም ይሄንን የሚቀበል ከሆነ ያሉት የሐማስ ተዋጊዎች መሳሪያቸውን እንዲያስረክቡ እና ሰላማዊ ኑሮ እንዲቀላቀሉ መሪዎቹ ደግሞ ቢፈልጉ አገር ጥለው መሄድ እንዲችሉ ወጥተው እንዲሄድ ፈቅዳለሁ የሚል ነው የእስራኤል አቋም። ሐማስ ደግሞ በእጁ እንግዲህ አሁን ያሉት ለምሳሌ ባለፈው መጀመሪያ እስራኤል 24 ነበር ያለችው በህይወት ያሉት አጋቾች። የአሜሪካው ፕሬዚደንት ደግሞ 22 21 መሆኑን ደርሼበታለሁ ነው የሚሉት የሁለትና የሶስት ልዩነት አለም። ስለዚህ አሁን በአጠቃላይ በሐማስ በኩል በህይወት ያሉት አጋቾች እነዚህ ናቸው። እና ሌሎቹ ግን በድምሩ ወደ 35 ሊሆኑ የሚችሉ ደግሞ ሙታን አሉ ማለት ነው። በህይወት የሌሉ ማለት ነው። የእነሱን አስከሬን የመስጠት ነው። ስለዚህ ሐማስ በአጠቃላይ ታጋቾቹን ለመልቀቅና ያሉትንም አስከሬን ሰጥቶ የቀብር ሥነ ሥርዓታቸው እንዲፈጸም በምትኩም አብሮ የነበረው ስምምነት በእስራኤል ወህኒ ቤት ውስጥ ያሉ በጠቅላላው ማለት በሚያስችል ደረጃ ፍልስጤማውያን እንዲፈቱ ያደርጋል። ነገር ግን ከዛ በኋላ ሐማስ እንደ ተዋጊም እንደ ፖለቲካ አስተዳዳሪም ሙሉ በሙሉ መጥፋት ግን አለበት፣ መክሰም አለበት። ይሄ የእስራኤል አቋም ነው። ይሄ ከሆነ ጦርነቱ በዘላቂነት ቆመ ማለት ነው እና ወታደሮቿን ሙሉ በሙሉ ከጋዛ ታስወጣለች የተለየ ነገር እስከሌለ ድረስ። እና ይህን ተከትሎ ደግሞ ጋዛን እንዴት እናስተዳደር ወደሚለው ወይም በምን ማን ያስተዳድራት ወይም እንዴት ትዳደር ወደሚለው ነገር ይኬዳል ማለት ነው። እና ዋነኛና ቁልፍ የሆነው ቤት የለውም ነዋሪው። ጠቅላላ ከተማ ግዛት ትፈርሳለች። እንደገና ደግሞ አትሊስት የሁኔታ የሚፈጠርበት መንገድ ቢኖር በቋሚነት የቤት ግንባታዎች ይካሄዳሉ። እንግዲህ በአረቦች የቀረቡ እቅዶች አሉ። የቤት ግንባታዎች ለማካሄድ እነዚህን ነገሮች ለመጀመር ይቻላል ማለት ነው። እንደገና ህይወትን የማስተካከል ስራዎች ማለት ነው። ይሄ እንዲሆን ግን በሁለቱ ኃይሎች መካከል፣ በእስራኤል መንግሥትና በሐማስ መካከል ይህን አይነት ስምምነት መደረስ አለበት። ሐማስ አሁን ለምሳሌ አሜሪካ ዋስትና እንዲሰጠው የጠየቀው በዚህ በሁለት ወር ጊዜ ውስጥ ጦርነቱን በዘላቂነት የሚያከትም ስምምነት ድርድር እንዲደረግ ነው ይላል። አሁንም እንግዲህ እዚህ ድርድር ላይ የሚቀርበው ነገር አሁን ያልኩ ሁኔታ ነው። ስለዚህ ነው አንዳንድ ጊዜ የዚህን የጋዛ ሁኔታ አለመናገሩ ይሻላል የሚባለው። አሁንም በዛ ድርድር ይሄ ያው መልካሙ ዜና በዚች የሁለት ወር እረፍት ውስጥ፣ በሁለት ወር ጊዜ ውስጥ እስረኞችም ታጋሾችም ይለቀቃሉ። ሰውም ደግሞ እንደገና እህል ያገኛል፣ አንዳንድ ነገሮች ይደረጋል። ግን ከሁለት ወር በኋላ ተመልሶ ወደዛ ነገር እንደማይገባ ዋስትና የሚሰጠው ዘላቂ ሰላም ሊገኝ ይችላል ወይ? ሐማስ አሁን ከአሜሪካ ዋስትና በጠየቀው ጦርነቱን የሚያከትም ድርድር አማካኝ ነው፣ በሁለት ወር ጊዜ ውስጥ ማለት ነው። ይሄ የምናየው ነገር ነው፣ ጠብቀን የምናየው ነገር ነው። ኢሳያስ፣ በየትኛውም መንገድ መቼስ ዓለም ሰላምን የመሰለ ትልቅ ነገር የለምና በሐማስና በእስራኤል መካከል ያለው ችግር በዚህ ሁለት ወር ውስጥ ቢፈታና ህዝቦች የሰላም ትንፋሽ ንጹሕ አየር የሚተነፍሱበትን ለማየት በጉጉት ነው የምንጠብቀው። አዎ በፍላጎት ደረጃ የሰው ልጆች ሁሉ ፍላጎት ነው። ነገር ግን እንዳልኩ የሰው ልጅ ዕጣ ፈንታ የሚወሰነው በፖለቲካ ኃይሎች ነው እና ያ ሁኔታ መጥቶ ዜጋው፣ ህዝቡ እፎይታ የሚያገኝበትን መንገድ በሁለቱም ሳይድ እንመኛለን። አለም ለትንታኔው ኮዲዮ አመሰግናለሁ። መልካም ቀን ይሆነልን።